ቶ የሰላምታችን በያላችሁበት የዓለም ዳርቻ የደረሳችው የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰው እንደዚሁም ደግሞ ከአማረ መኮን ጋር በመሆን የምናዘጋጀው የአንድ አፍታ ትንታኔ ዝግጅታችን ጀምሯል። ወቅታዊ ጉዳይ ላይ እናተኩራለን። በትግራይ ከባድ የሚባል ተቃውሞዎችና አመጾች እየፈነዱ ይገኛሉ። የጀኔራል ታደሰ ወረደ መንበር ሊጸና አልቻልም። ገና በሳምንቱ ከባባድ የሚባሉ ተቃውሞዎች እየተነሱባቸው ይገኛሉ። አንድ የትግራይ ሙሉ ዞን የጀኔራል ታደሰ መንግስት መንግስት ጊዜያዊ መንግስት አይወክለኝም የሚል የተቃውሞ መግለጫን ይዞ ወጥቷል። የአንድ ቡድን መንግስትን የሚል ትችትም ተችቷል። ከዚህ ባለፈ ጀነራል ታደሰ ወረዳ አስተዳደር ላይ በርከት ያሉ ጉዳዮች እየተነሱባቸው ነው የሚገኘው። የትግራይ ክልል ነባራዊ ሁኔታ የተመለከቱ ጉዳዮች አሉን። በተለይም ጀነራሉ ከኤርትራ ጋር ያለውን ግንኙነት ከውጭ ኃይሎች ጋር ያለውን ግንኙነት ህዋት ከውጭ ኃይሎች ጋር የሚያደርገውን ግንኙነት እንዲያቆም እንዲሰሩ ከአዲስ አበባ ትእዛዝ መቀበላቸው ይታወቃል። ያ ትእዛዝ ግን አሁንም እየተ ጣሰ ይገኛል። እነዚህን ጉዳዮችን የተመለከቱ ትንታኔዎችን ይዘናል። አብራችሁ ቆዩ። አሚግ እንኳን እንደመጣ በትግራይ እንግዲህ ተቃውሞዎች፣ ውጥረቶች ይበልጥኑ እያየሉ እየናሉ እየመጡ ይመስላል ጀነራል ታደሰ ወረደ ወደ ስልጣን መምጣታቸውን ተከትሎ እንግዲህ ውጥረቱ ሊበርድ ይችላል የሚል ጉዳይ ሲነሳ ነበር። እንደውም እየተባባሰ መጥቷል። ሙሉ በሙሉ በሚባል መልኩ የክልሉ ተቃዋሚ ፓርቲዎች ለጀኔራል ታደሰ መንግስት ጀርባቸውን ሰጥተው እየተቃወሙ ነው። የአንድ ቡድን መንግስት ነው፣ እንደውም ወደ ወታደራዊ መንግስትነት እየተንደረደረ ነው፣ ለዚህም ደግሞ ምልክቶች ካሁኑ እየታዩበት ነው የሚል ነገር አንስቷል። የደቡባዊ ትግራይ ዞን ደግሞ የጀኔራል ታደሰ ወረደ ጊዜያዊ መንግስት አይወክለኝም በማለት ጠንከር ያለ ተቃውሞን ይዞ መጥቷል። በእርግጥም በህዋት ቤት ያለው የጎሳ ክፍፍል እየናረ መምጣቱ እንግዲህ አንድ አመላካች ተደርጎ ተወስዷል። ከዚህ በተጨማሪም ጀነራል ታስታውስ ከሆነ ጀነራል ታደሰ ወረደ እዚህ አዲስ አበባ ላይ በዲፕሎማቲዎች ፊት በጠቅላይ ሚኒስትር አብይ አህመድ ሲሾሙ ከተሰጧቸው የስራ ዝርዝሮች መካከል አንደኛው ከውጭ ኃይሎች ጋር የሚደረግን ያልተገባ ግንኙነት ማስቆም የሚል ነበር ያው በብዙዎች እንደገመቱት እንግዲህ ህወሓት ከኤርትራ ጋር የጀመረውን ግንኙነት ነው የደብረ ጽዮን ክንፍ የጀመረውን ግንኙነት ነው የሚል ጉዳይ ሲነሳ ነበር። አሁን ግን ጀነራል ታደሰ ይሄን ነገር ማስቆም እየቻሉ አይደለም፣ ነገሮችን በዝምታ እያለፉ ነው የሚል ነገር እየተነሳባቸው ነው። ከሰሞኑም ከፍተኛ የህዋት የትግራይ ጄኔራሎች እንግዲህ አስመራ እንደከረሙ የሚገልጽ መረጃ በስፋት እየተሰራጨ ይገኛል። ከዚህ በተጨማሪ የትግራይ የደብረ ጽዮን ቡድን የህዋት አክቲቪስትና የኤርትራ አክቲቪስቶች ተገናኝተው ነበር። በዚያ ግንኙነታቸው ወቅት ምንድን ነው ያሉ የሁለቱ ቡድኖች ግንኙነት በ ባለስልጣናትና አመራሮች ደረጃ ይፋ ከሚሆን እንዲህ በአክቲቪስቶች መጀመሪያ ይፋ ይሁን ተብሎ ነው የተገናኘ ነው ብለው በይፋ በትላንትናው ዕለት በአንድ ቃለ መጠይቅ ላይ ተናግሯል። በትግራይ እኒህ አይነት እውነቶች እየተከሰቱ ይገኛሉ። አሚጎ እንዴት አየው? በተለ በተለይ የደቡባዊ ዞንን እየተቃውሞ መግለጫ የትግራይ ሀይል ያው በአብዛኛው ቲፒኤልኤፍ ዶሚኔት አድርጎ የያዘው የፖለቲካ ምህዳር ከጦርነቱ በኋላ የገጠሙት ጦርነቱ ሊጀመር አካባቢ ጀምሮ ቆየት ያለ ነው። ዝግጅት እናርግ ዝግጅት ምን ያህል ዝግጅት አድርገናል በሚል መጎረባበጥ ነበረ። ጦርነቱ ላይ ጦርነቱ የተመራበት አካሄድ እና የተበሉ ብሮች፣ የተሰበሰቡ ብሮች በሚል ፍጥጫ ነበረ። ጦርነቱ ግምገማ ሲካሄድበት ልዩነቶች ነበሩ። አፍጥጦ አፍጥጦ እየተንከባለነ መጥቶ ነው መጨረሻ ላይ የፈነዳው። የፕሪቶሪያ ስምምነት ላይ ማለት ነው መቋጫ። እሱም ፕሪቶሪያ ስምምነት ላይ ለገሃድ ሆኖ ወጣ። ያኛው ቡድን ጥቅማችንን አሳልፎ ሸጧል፣ የተመረጥነውን መቶ ፐርሰንት የተመረጥነውን አስተዳደሮች፣ ጊዜ አስተዳደር በሚል ለራሱ ጥቅም ሲል ለራሱ ሹመት ሲል በተለይ ጻድቃንና ጌታቸው ለራሳቸው ሲሉ ሸጠውናል በሚል ቡድን ገሃድ ሆኖ ወጣ። አሁን እሱ እየተንከባለል ነው የመጣው። ትግራይ ላይ ያለውን ፉክቻ ወይም ደግሞ ግጭት፣ የፖለቲካ ኃይሎች ግጭት ትቤሌፍ መሰንጠቅ ያደረሰውን ስንነጋገር ከዚህ በፊት የስልጣን ጉዳይ ያለበት ብለናል። የስልጣን ጥማት አለበለዚያ ያ ሁሉ ህዝብ ወይም ደግሞ ያን ያህል ውድመት የሞትም የኢንፍራስትራክቸር ውድመትም ከደረብሰ በኋላ በነጋታው እንዲህ አይነት ሰጥ አገባ ውስጥ አይገቡም ነበረ። የስልጣን ጥማት ነው እንጂ አሁን ማገገም አለብን ልዩነታችንን በኋላ እንፈታለን፣ ተፈናቃይ መመለስ አለብን፣ እንደምንም ብሎ በእግሩ መቆም አለበት መተንፈስ አለበት ህዝብ ወደሚል ነው እንጂ አእምሮ ያለው ሰው የሚገባው የስልጣን ጥማት ካልሆነ በስተቀር ወደዛ ይገባ ነበር። አንዱ የስልጣን ጥማት ነው ብለን ከዚህ በፊት አውርተናል። ከስልጣን ጥማቱ ውስጥ አውራጃዊነት አለበት ያልኩት ነገር አሁን ገሀድ ሆኖ ወጥቷል። ዳዊባውዚውን የሚባለው እንካራ የሚባል ቲፒኤልኤፍ ሲታሰብ መቼስ ዲሞክራሲ የሚባል ነገር አይታሰብም። ቅኝቱም መሰረቱም እንደዛ አይደለም። የሪቮሉሽናሪ ዲሞክራሲ ወይም ደግሞ ሞስኮ ላይ የነበረ ፓርቲ ነበረ፣ እሱ ነው ቀጥታ የገለበጠው ቲፒኤልኤፍ። በነሱ ቤት ዲሞክራሲ ማለት አብዛኛው ህዝብ የነቃ ባህል ስለሌለው ዲሞክራሲን ብዙም ስለማይረዳ ጥቂት የበቁ የነቁ ልሂቃን ብቻ ከተወያዩ ዲሞክራሲ ነው። ከየት እና መጡት፣ ዴፊኒሽኑንም አይታወቅም። ዲሞክራሲ የሕዝብ ሕዝብ ከሌለበት ዲሞክራሲ የሚባል ነገር ስሙን ማንሳትም አይቻልም። ግን እነሱ የጥቂት ልሂቃን አድርገውታል። ይሄ የአውራጃዊነት ጉዳይ ድሮ ነበረ ትግራይ ውስጥ ለምሳሌ የራያውን አመፅ ይሄ ቀዳማዊ ወያኔ የሚባለውን እዛ ራያ አካባቢ የተነሳ ሙቭመንት ነው መሰረቱ። እዛ ውስጥ መግባት አያስፈልግም። እዛ ያንን በማምከን በኩል ከኃይለስላሴ ጋ ጋር በኋላ ራስ አበበ አረጋይ ጋር የተሳተፉ የትግራይ በምስራቅ በኩል ያሉ የትግራይ ደጃዝማቾች ናቸው ያከሸፉት፣ በአብዛኛው ማለት ነው። እነሱ እንደው ማለት ሳካ ሲላቸው ነው በኋላው ራስ አበባ አረጋ የዘመቱት ነው እና ድሮ እንደዚህ አይነት እንትን ነበረ። ያ አዲግራት አድዋ ምናምን የነበሩት እንትኖች ከመንግስት ጋር ሰርተው እንደርታ እዚህ አካባቢ ራያ ያለነውን አመፅ የመጀመሪያውን አመፅ ያከሸፉት እነሱ ናቸው የሚል ቁጭት ነበረ። እንጉርጉሮ ሁሉ ነበረ። እንትና መጽሐፍ ላይ ማግኘት ይቻላል። ማን ናቸው? ክትራኳሪ ፍሳ ደስታ። ፍሳ ደስታ መጽሐፍ ላይ በትግረኛ እንጉርጉሮዎች ሁሉ አሉ ከአድዋ ለመጡት ደጃዝማቾች ጉርጉሮ የራያ ሰዎች የሚያደርጉት ማለት ነው። አውራጃዊነት ነበረ። ቲፒልፍ አንድ የሰራው ስራ ምንድን ነው? ጠንካራ ስራ ምንድን ነው? ያንን አውራጃዊነት በየጊዜው ህንፍሽፍሽ እያጋጠመው ምናምን ሲሄድ አጥርቶ አጥርቶ እንደ ትግራይ የትግራይ ስቴት እንደ አንድ ፖለቲካል ሙቭመንት በአንድ ድምፅ እንደሚነሳ አይነት ሙቭመንት አድርጎታል። ቲፒልፍ ምንም የሚካር ነገር አለ። ውስጥ ውስጡን ሊኖር ይችላል፣ ሲመር ሊያደርግ ይችላል፣ እርሾው ሊኖረው ይችላል። ግን ያንን አንድ በትግራይነት በትግራይነት ስሜት በመስራት በኩል ቲፒልፍ ተዋቶለታል። በካድሬው በመቀስቀስም በዚህ በባይቶ በመጠርነፍም ተሳክቷል ማለት ይቻላል። አሁን የገጠመው ምንድን ነው? መግለጫውን ሳያው ደዋይ ዞን አስተዳደር ያወጡት መግለጫ፣ ፍራንሲስ ፎኮያማ ብዙ ጊዜ ምጠቅሰው ኦሪጂን ኦፍ ፖለቲካል ኦርደር የሚለው ላይ አንድ ስቴት ለስቴት ነው የሚያወራው እሱ። እንደ ኢትዮጵያ ላለ ሀገር ሄዶ ሄዶ ፖለቲካል ዲኬይ የፖለቲካ መበስበስ ሲገጥመው ያንን ስቴት የሰሩት ሰዎች ሊሂቃን ወደ ውጥ ውስጥ ይገባሉ። በቃ ትግራይ ውስጥ ያጋጠመው ይሄ ነው። እንደ ትግራይ ሙከራ ተደረገ። በአንድ ድምፅ ኢትዮጵያን ዶሚኔት አድርጎ በኢህአዴግ በኩል ልሂቃኑ ቲፒኤልኤፍ ዶሚኔት ያደረገበት ፓርቲ መስርቶ ለመምራት ተሞከረ፣ አልሆነም። ተሸሽቶ ተገባ ወደ መቀሌ። እንደ ትግራይ አይሆንም። ለመከላከል ጦርነት ተካሄደ፣ አልሆነም። ከዛ የተያዙ ግዛቶችም አሉ። የሚሊታሪም ዲፊት አለ። ከዛ ይሄ ሊፕ ፍሮጊንግ ይባላል። ወይም ደግሞ ቀየር አድርጎ መሄድ አልቻልም። ወጣቱ ይፈልጋል። መጨረሻ ላይ መበስበስ ስለሚያጋጥም ፖለቲካውን አሁን እንደዚህ አይነት ነገር ሲያጋጥም ፕራግማቲክ ሆኖ ያሉትን አካባቢያዊ ውስጣዊ ጉዳዮችን በሙሉ አጥንቶ በፊት ከነበርክበት አቋም ለወጥ አድርጎ መምጣት ያስፈልጋል እንደዚህ ሲያጋጠም ከመበስበስ የምትድነው ያኔ ነው ለዚህ ነው ተደጋጋሚ ጊዜ የምንነግራቸው አለበለዚያ ሬሳቸው ተጎትቶ ይወጣል እንደ ማንኛውም እንትን መጨረሻ ላይ የምንለው ለዚህ ነው የዓለም ታሪክ ስለሆነ አሁን ያ መበስበስ እንዳያጋጥም የተወሰኑ ሰዎች ሪፎርም ማድረግ አለብን ወይም ካጋጠመ በኋላ አሁን አዲስ ትንፋሽ መምጣት አለበት አዲስ አስተሳሰብ መምጣት አለበት ጊዜውን የዋጀ አካባቢውን የቃኘ መምጣት አለበት ሲባል ያደረቁ ቡድን እንቢ ያለ ይሄ የስልጣን ጥማቱም ተደምሮ የሀብት ብዝበዛውን ባለፈው ያለውም የወርቁ ምናምን ተደምሮ የህገወጥ ሽያጩም አውራጃዊነቱን እያሰፋው እያሰፋው መጣ። ምክንያቱም እንደሚታየኝ አሁን በዚህ በጌታቸው ቡድን ጋር የቆሙ ቡድን ነው። እዚህ በደቡባዊ ዞን ያለው ቡድን ያ ቡድን ሪፎርም የሚፈልግ ነው። በአብዛኛው አዳዲስ ፊቶችን አዳዲስ አስተሳሰቦችን የሚፈልግ ነው። ወጣቶች ናቸው። የዞኑ አስተዳዳሪም ሲናገር ሰምቼዋለሁ። ወጣት እድሜ ነው ያለው። እነዚህ አዲስ ነገር መምጣት አለበት የሚሉ ናቸው። ያኛው ቡድን ደግሞ አሸንፍ ያለው ይሄንን አባረር ያለው የሚል ነው። ፖለቲካ መበስበሱ ሄዶ ሄዶ ጉጥ ውስጥ የተገባበት አሁን ያለው ያለው የተሻለ ስራ ተናገሩ ፈናቀል መለሻም የተሻለ ውይይትም የሚካሄደው ሀሳብን በነፃነት መግለጽ ያስታውቃል እኮ በነገራችን ላይ አይተህም የማታውቀው በቲፒኤልኤፍ፣ ቅድም እንዳልኩት ዲሞክራሲ የሚባል ነገር አይተህም የማታውቀው። አሁን እየታየ ያለው ይህ ወጣት በሆነው ቡድ አዲስ በመጣው ስብሰባም ገብቶ የልቡን እየገለጸ ነው። ጽህፈት ቤቶች ምናምን እንትን እየሄደ አትወክሉንም እያለ ነው። አሁን ደግሞ እንደውም ጠንከር ያለ ታይቶ የማይታወቅ በቲፒልህ ባህል መግለጫ አውጥቷል። ያንን ቡድን ወቅሶ ማለት ነው። እና ምንድን ነው ያጋጠመው ካልከኝ፣ ትግራይ ውስጥ አሁን አውራጃዊነት ነው። አሁን ባለው የታየኝ በቃ ሄዶ ሄዶ ሄዶ ሲፈላ ከውስጥ ሲፈላ ሄዶ አሁን አውራጃዊነቱ አየር ላይ ወጥቷል። ይሄ ለምን መጣ ካልከኝ የፖለቲካ መበስበስ ሲያጋጥም አድሶ ራስን እንደመነሳት ተፈጥሯዊ ሞትን ማራዘም። ተፈጥሯዊ ሞት ይሞታል። ተፈጥሯዊ ሞት ማለት በሕይወት ማጣት ሳይሆን ፖለቲካው ይሞታል። ተፈጥሯዊ ሞት ጊዜውን ሳይዋጅ ሲቀር ይሞታል። ያን ጊዜ ነቅተህ መልሰህ ራስህን ማደስ አለብህ። እንስሳት ሁሉ ያደርጋሉ። ይሄን አይደለም የሰው ልጅ ማለት ነው፣ ራሳቸው ያድሳሉ፣ መበስበስ ሲያጋጥም እና እሱን ማድረግ ስላልተቻለ ነው። ይሄ የአውራጃዊነት እንትን ወደ ጎጥ ስለሚገባ ወደ አካባቢነት ስለሚሄድ፣ በቃ እንደ ትልቅ ፒክቸር መስራት ስላቃተ፣ እንደ ትልቅ እስቴት። አሁን ወደ ጎጥ ግን የሚያሳስበው ምንድን ነው? ከዚህ በላይ አውራጃይነት መጥቷል ካልን በኋላ ሁለት ውጤቶች አያሉኝ፣ ወይም ከምን አንጻር መገምገም ያስፈልጋል ከተባለ ይሄ አውራጃዊነቱ ሌላ ዳይናሚክ ሌላ የግጭት ዘርፍ ደግሞ ይዞ ይመጣል። በዚህ ምክንያት መሰረታዊ የሆኑ ለትግራይ ሕዝብ ሊሰሩ የሚያስፈልጉ ስራዎች ተፈናቃይን መመለስ፣ እንዲያገግም ማድረግ፣ ኢኮኖሚ መልሶ እንዲያንሰራራ ማድረግ፣ ሰርቪሶች እንዲያገኝ ማድረግ፣ እርዳታ በበቂ ሁኔታ እንዲ ማድረግ መሰረታዊ የሆኑ ፖለቲካ ውጥ ጥልፍልፎሽ የማያስፈልጋቸው ስራዎች ሳይሰሩ ይቀራሉ የፕሪቶሪያው ስምምነት ሰስፔንድድ ሆኖ ይቆያል በዚህ ግጭቶች ምክንያት ስለዚህ አንደኛው ትልቅ የሚያሳየኝ ነገር ምንድን ነው ፒልፍ ሲሰነጠቅ እነዚህ ሰዎች ይህን ጉዳይ ወደ ህዝብ ሲያወርዱት ወደ ህዝብ ወርዶ አውራጃዊነት ሲቀነቀን አሁን መሰረታዊ ስራ የሚባለው ነገር ይቀርና ያንን የአውራጃ ቡድን እንዴት ነው ወይ የአውራጃ የሚያጠፋው ወደሚል ወይም የሚበልጠው ወደሚል አተካራ ድጋሚ ሌላ ዳይናሚክ ሌላ ዘርፍ ያለው አተካራው ውስጥ ስለሚገባ ያሳይሰራ ሳይሰራ ይቀራል። አንዱ የሚያሳስበው እሱ ነው። አሁንም አልተሰራም ብሶ ደግሞ ይመጣል። አሁን አውራጃ የአውራጃነቱ ይመጣል። ሁለተኛው ከኢትዮጵያና ኤርትራ ያለው ነው ማየት እንችላለን። ከሱ በፊት አሁን ያነሳው ላይ በተለይም ስራዎች ሳይሰሩ ይቀራሉ የሚል ነገር አንስታል። በትግራይ በተለይ በድህረ ጦርነት በርካታ ስራዎች መሰራት ነበረባቸው። እንደ በፕሪቶሪያ ስምምነት አንጻር እንኳን እንየው ካልን የተሰራው ስራ አንድ ስራ እንጥቀስ ብንል ጊዜያዊ መንግስት ማቋቋም ካልሆነ በስተቀር ሌሎች ስራዎች እሱም ተፈንቅሏል። አሁን ጊዜያዊ መንግስቱም እንግዲህ የፕሪቶሪያ ስምምነት የጣሰ ነው፣ የአንድ ቡድን ሆኗል የሚሉት ትችቶች እንግዲህ እየቀረቡበት ነው የሚገኘው ደብረ ጽዮን ደግሞ እዚህ ጋር ይመጡና ወይም ሌሎች የደብረ ጽዮን ቡድን ከፍተኛ አመራሮች ይመጡና ደግሞ ወደ ጦርነት ልንገባ የምንችለው ወደ ጦርነት ከገባን እነዚህ አይነት የተፈናቃዮች የመመለስ ግዛቶች የማስመለስ ጉዳይ ካልተከናወኑ ነው ወደ ጦርነት የምንገባው ይላሉ። እነዚህ ስራ እንዳይሰሩ ደግሞ እንቅፋት ይሆናሉ። ለጦርነት የምንገባበት ምክንያት ብለው የሚያነሷቸው ምክንያቶች ደግሞ እነዚህን ያልተሰሩ ስራዎች መሆናቸው እጅግ ግራጋቢ ይመስላል። የፖለቲካ ጨዋታ ነው መያዣ ነው ያደረጉት ህዝቡን ግልጽ እኮ ነው መሰረት እንዲያገኝ የእነሱ ፖለቲካ መሰረት እንዲያገኝ ለአፍ ለአፍ ጌታቸው መስራት ስለ አቃተው ነው ወይም ጊዜያዊ አስተዳደር መስራት ስለ አቃተው ነው መመለስ ያቃተው ይላሉ በአይን ግን እንዳየ ነው እንደውም ያኛው ጊዜያዊ አስተዳደር የተወሰኑትን ለመመለስ ሞክሯል። እነሱ አደናቀፉት እንጂ ጦር መሳሪያ ይዘው እኮ አደናቅፏል። የተወሰኑትን ራያም ጠለምትም ለመመለስ የሞከረው ያኛው አስተዳደር ነው። አሁን እስቲ ምን እንደሚያደርጉ እናያለን። እንዳውም ጭራሽ እያባሱት ነው። ምክንያቱም ደውባ ይዞን አሁን ያወጣው መግለጫ የተሻለ የተፈናቃይ ተመለሰበት ቦታ ነው። ህዝብን እንደሚያያዛ ይዞ ዝም ብሎ የፖለቲካ ጨዋታ። የማይመለሰው እኮ እንትና ስለነበረ ነው፣ ጌታቸው ረዳ ስለነበረ ነው ብሎ ያለን ተጫውቶበት ተጫውቶበት አሁን ተባሯል ማለት ጌታቸው ሸሽቷል። ከዛ እስቲ ደግሞ የሚያስመልሱ ከሆነ እናያለን። ይሄ ምንድን ነው? አዙሪቱን ለማስቀጠል አንዳንድ ጊዜ ችግሩን ስትፈታው ፖለቲካው ያቆምብሃል፣ የፖለቲካ ቀስቀሳው ያቆምብሃል። ስለዚህ ሰስፔንድ አድርገህ ታቆየዋለህ ሆዴድ በፊት ሁልጊዜ የምለው ነገር ነበር። የአዲስ አበባ የህገ መንግስት ላይ አዲስ አበባ የሚጠቅስ አንቀጽ አለ። ከኦሮሚያ የሚገኝ ልዩ ጥቅም ምናምን የሚል አለ። የሆዴድ ሰዎች እንግዲህ ከኢህአዴግ ጋር ሲሰሩ ነበር፣ ከጥንት ከበፊትም ጀምሮ። ከዛ ዝርዝር ህጉ በሂደት ይወጣል ነው የሚሉት፣ የሚባለው። ለምንድን ነው የሆዴድ ሰዎች ዝርዝር ህግ እንዳይወጣ ማይጠይቁት እልነበር በፊት ከአንዳንድ ሰዎች ጋር ያ ችግር ከተፈታ እኮ ማታገያ ህዝብን ማነሳሻ እንትን ይታጣል። ትፔሌፍ ይህንን እየተጠቀመ ነው። ችግር ስትፈታ ለምንድን ነው የቆምኩልህ ብለህ በህዝቡን የምትነግረው ነገር የለም። እንደ ማጫዋቻ ነው። አሁን ባለፈው አመት ላይ ለምሳሌ የኤርትራ ኃይሎች ከያዟቸው ቦታዎች ይውጡ ይሉ ነበር። ዘንድሮ ግን ይህን ቃል ሲያነሱ አንደመጥም ቅድም ያነሳው ነገር ነበረ። በተለይም ይሄ አዲሱ ትውልድ የሚባለው አሁንም ደቡባዊ ዞን ብናያቸው ወጣት የሚባሉ በዚያን ህወሓት በረሃ ሆኖ ሲታገል የነበሩ አይነት አመራሮች አይደለም ያሉት። አዲስ ትውልድ አይነት አመራሮች አሉ። ለውጥ የሚፈልጉትም እነሱ ናቸው። በክልሉ አጠቃላይ ለውጥ ፈላጊዎች አዲሱ ትውልድ ወይም ወጣቱ የሚባለው ነው። ተቃውሞ የሚያነሳውም በሁለት ምክንያቶች ነው። አንተ ቅድም ከዘረዘርከው ከዚህ ከጎሳ ጉዳዮች በተጨማሪ ሌላው የሚነሳው ከኤርትራ ጋር የተጀመረው ግንኙነት ነው። እንደውም ከሰሞኑ ፓርቲዎች ባይቶና አረናና ሳልሳይ ወያኔ ይመስሉኛል ለሶስት ባወጡት የጋራ መግለጫ ላይ ይሄ ደብረፅዮን ፍንካች ከኤርትራ ጋር የጀመረው እያደረገ ያለው ግንኙነት እጅግ አስፈርቶናል፣ እጅግ አደገኛ የሚባል አስፈሪ ነው የሚል ጉዳይን አንስተዋል። ና ከሱስ ጋር የተጀመረው ንግግር አሁን በዚህ በትግራይ ባለው የጎሳ ሽኩቻ ወይም የጎሳ ክፍፍ ላይ ሌላ ራስ ምታት ሊሆን ይችላል። ይሄ የጎሳ አውራጃነት ልበለው የጎሳ ወደዛ ውስጥ በአካባቢ የመጣ ማንነት እና ድሮም ነበረ። ቀደም ያልኩህን ፍሽፍሽ ሲፈጠር አንዳንዶቹ እንደዛ አይደለም ይላሉ። ግን ብዙዎቹ የሚሉት አድዋ፣ ሽሬና አክሱም ሰዎች ስልጣኑን ስለተቆጣጠሩ ታሻ ይባላል። ሌላው ቡድን የትግራይ ያለ ቡድን ለምንድን ነው እንደዛ የሆነው አይነት ስሜት ነው እንጂ አድዋ፣ ሽሬና አክሱም ቦታ ናቸው፣ የጎጥ ምናምን ስም አይደለም። ስለዚህ አውራጃዊነት ነው፣ እንደዛ ነው እና እሱ ከሚያመጣቸው አንድ ዳይናሚክስ ቅድም እንዳልኩ አንደኛ መሰረታዊ ስራዎች እንዳይሰሩ ያደርጋል። ሁለተኛ ኤርትራ ኢትዮ ኤርትራ ፍጥጫ አለ፣ እሱ ዳይናሚክ ላይ የሚመጣ ለውጥ አለ። የሚመጣ ለውጥ ማለት በፊትም የነበረ ነው፣ አሁን በገሃድ የሚወጣ ነገር። ምናልባት እያሰብኩ ያለሁት ከጌታቸው ጋር የተሰለፈው ደቡባዊ ክፍል አሁን ከፌዴራል መንግስት ጋር የመስራቱ ጉዳይ ሊመጣ ይችላል። ያኛው ወታደሩንም ስለያዘ ኃይል ስላጠራቀመ ይሄኛው ቡድን ጉዳት ሊደርስበት ይችላል። አሳይተዋልም፣ ጌታቸው ረዳ ለምሳሌ የግድያ ተሞክሮብኛል ብለዋል። አጃቢዎቼ ባይኖሩ ኖሮ ኦልሞስት ችግር ይፈጠር ነበር ተኩስ ቢጀመር ኖሮ ብለዋል፣ እና ወደ አውሮፕላን ጣቢያ ሲሄድ ብሎ በአፍ ነው የተናገሩት። አሁን እነዚህን ሰዎች መግለጫ የሚያወጡትን ጉዳት ሊያደርሱባቸው ይችላሉ። ለዛ ከለላ ከፌዴራል መንግስት ሊጠይቁ ይችላሉ እነዚህ ሰዎች። ስለዚህ የሚታየኝ ምንድን ነው ደቡባዊ ክፍል ወይም ምስራቅም ሊሆን ይችላል፣ ያው እዛ ውስጥ ነው ያሉ። እሱ ክፍል ምናልባት ከፌዴራል መንግስት ጋር አብሮ የሚሰራ ህዝባዊ መሰረትም ሊያገኝ ይችላል። ከፖለቲከኞች ቀጥሎ ህዝብ። ያኛው ቡድን ኖርማሊ ቅርበቱም ቅርበትም አለ ለምሳሌ አዲግራት፣ አድዋ ትንሽ ነው ርቀታቸው። ከዛ ለአንበሳ ቅርበትም አለ፣ ካልቸራል መመሳሰል አለ። ብዙ ሰው እዛ ነው ይኖረ የነበረው፣ በተለይ ከኢትዮ ኤርትራ ጦርነት በፊት። ያኛው እንትንም እየመሰረተ ያለው እንደሱ አይነቱ ቡድን ነው። እዛ አካባቢ ተወላጅ የሆኑት ናቸው ከኤርትራ ጋር እየመሰረቱ ያሉት። እና ያኛው ደግሞ ከኤርትራ ጋር ሊሰለፍ ይችላል አሁን ባለው ዳይናሚክ በፊትም ነበረ ሙከራ ሲደረግ የነበረው ትግራይን እንዴት እንደ አንድ ኢንቲቲ እንደ አንድ እንደ ትግራይ አንድ ላይ እንንቀሳቀስ ነበር። አሁን ይካፈላል፣ ቲፒኤልኤፍ እንደተከፈለው የቲፒኤልኤፍ ስንጥቃት ተከትሎ አውራጃዊ ስንጥቃት ይመጣና በእኔ እይታ ግምት፣ አንዱ ከፌዴራል ጋር የሚሰራ አንደኛው አሁን ከፓርቲ ሊያልፍ ነው ማለት ነው። ፓርቲ ውስጥ ነበረ ከፌዴራል ና ከንትን ጋር የሚሰሩ ተብሎ ወታደር ነበረ። ከፌዴራል እና ከኤርትራ ጋር የሚሰራ የነበረው አሁን ህዝባዊ መሰረት ይይዛል ማለት ነው። እንትኖቹን ተከትሎ። ለዚህ ነበረ በፊት ስናወራት እዚህ ካለ ይሄ ነገር በፓርቲው መቅረት ሲገባው ወደ መንግስት አስተዳደር መፍታት ስላልቻለ ከመንግስት አስተዳደር ወጥቶ ወታደር ውስጥ፣ ከወታደር ወደ ህዝብ እየገባ ነው አንላይን ማድረጉ አይቀርም፣ መጨረሻ ላይ መቀስቀሱ አይቀርም የሚል ላይ ደባ ተፈጽሞብኛል፣ ሴራ ተፈጽሞብኛል ብሎ ሁለቱ መቀስቀሳቸው አይቀርም ነው ወደ ህዝብ ይወርዳል ያለው ነገር ነው የሚታየኝ አሁን። ስለዚህ አሰላለፉም እንደዛ ይሆናል። ፍጥጫ ካጋጠመም ትግራይ ውስጥም ከሆነ በኤርትራና በኢትዮጵያም ከሆነ በዚህ መልኩ ነው የሚሆነው ደቡባዊና ምስራቅ ክፍል ከዛኛው ክፍል ጋር ወይም ደግሞ ደቡቡ ከኢትዮጵያ ፌዴራል መንግስት ጋር አብሮ፣ ያኛው ደግሞ ከኤርትራ እንትን ጋር አብሮ። ይሄ አሁን ይሄ በትግራይ እንትን ለሚያስቡ አሁን ትግራይ እንደ ክልል ትግራይ ጠንካራ ሆኖ የወጣ ክልል ራሱን የሚያስተዳድር ምናምን ለሚሉት አሁን የቤት ስራቸው ነው። የቤት ስራ ማለት ክልሉን ሊሰነጥቀው ይችላል። ክልሉን ሰንጥቆት የተለያየ አስተዳደር ሊያደርገው ይችላል። እኔ ጄኑዊንሊ ብትጠይቀኝ ኢትዮጵያ በእንደዛ መልኩ እንድትዋቀር ነው ምፈልግ። በእንደዛ መልኩ ማለት ትልልቅ እንትኖች እንዲኖሩ አልፈልግም። አማራ ኦሮሚያ የሚፋጠጡ ክልሎች ትግራይ ምናምን ሳይሆን ትንንሽ ራሳቸው የሚያስተ ትንንሽ የሆኑ ለልማት የሚወዳደሩ ለጦርነት ምናምን ሳይሆን ለልማት የእንደርታ ለምታ እኛ ለምንደ አድዋዎች አይነት ፉክክር እንጂ ትግራይና አማራ ትግራይና ኦሮሚያ እየተባለ ፍጥጫ እንደማይሆን አውቃለሁ። በቅርብ ጊዜ ግን የኔ ፒክቸር ኢትዮጵያ ላይ እንደሱ አይነት ነው። የድሮ ስርዓት ናፋቂ ብትለኝም ቢለኝም ሰው ችግር የለውም። በ1920 19 ምናምን አካባቢ ማፕ አለ የኢትዮጵያ። እሱ ማፕ ነው። ወደ 49 ክልሎች ነበሩት 46 ወይ 49 አስተዳደር እንትኖች ነበሩት። አንድ ፌዴሬሽኑ ካመጣው ጣጣ ፌዴሬሽኑ ያመጣው ጣጣ ምለው ትልልቅ ክልሎችን ፈጥሮ ይሄ የእኛ ብቻ ነው አንተ ወጣለን የሚሉ ክልሎችን ፈጥሮ ተፋጠው ተፋጠው እንዲኖሩ ማድረጉ ነው። እንደ ሀገር ራሳቸውን እየቆጠሩ እንደ አስተዳደር ክልል ሳይሆን እንደ ሀገር እየቆጠሩ ተፋጠው መኖራቸው ነው። ስለዚህ ናይጄሪያ የወሰደችው መንገድ አለ እንደዚህ አይነት ሲያጋጥም ሶስት የነበሩትን እንትኖች ወደ ስድስት ስድስት የነበሩትን ወደ አስራ ሁለት አነስተኛ ሆነው ፌዴራሉንም የማይገዳደሩ ባላንሱ የሚጠብቁ እርስ በርስ ደግሞ ፉክክራቸው እኔ አማራ አንተ የተለየ ብሔርነት ሳይሆን እዛው አማራ ውስጥ ፉክክር ያስፈልጋል ጎንደርና ጎጃም ውስጥ የልማት ፉክክር እንደሚያስፈልገው የጦርነት አይደለም ዘላለም እንደዛ ናይጄሪያ ሰርተው ውጤታማ ነው፣ ችግሮች ቢኖሩበትም አለ መሬት ላይ የታየንት። እነዚህ አውሳ ፉላኒ፣ አንድ ቦታ ተከምረው አንድ ቦታ ሆነው ለያዥ ለገራዥ ያስቸገሩ ፌዴራል መንግስቱንም ሽባ፣ እርስ በርስ ደግሞ ተፋጠው የተለያዩ ስለሆኑ እዛው፣ ግን ሲሸነሸኑ እንደ ትልቅ ተነስተው ፌዴራሉን እንገለብጣለን እንዳይሉ አቅም የለም ፌዴራሉም እንዳይጨፈልቃቸው የጎንዮሽ ግንኙነት ያደርጋሉ። ስለዚህ ባላንስ ይፈጠርና ይሄዳል። አሁን እንደማይሆን በአቅም አንድ ፌዴሬሽኑን የዚህን ፌዴሬሽን ችግር ይፈታል ብዬ የማስበው መሸንሸን አለበት። ለዚህ ትድቆች እና አሁን ችግር ውስጥ ስላለ ክልሉ እሱን የምናወራበት ጊዜ አይደለም። የትግራይ ክልል ይሁን እንደዚህ ብለን ግን ይሄ ወደዛ ሊያመራው ይችላል። የትግራይን ክልል ሊሰነጥቀው ይችላል። ድሮ እንደነበረው ሊያደርገው ይችላል። ድሮ እንደዛ ነበር አስተዳደሩ ማለት ነው። በጣም ጥሩ። መጨረሻ ላይ ያነሳቸው ጉዳዮች በተለይም የትግራይ ልትሰነጠቅ ትችላለች በሚል ያነሳውን ጉዳይ ሌላ ጊዜ በስፋት እናወራበታል ራሱን በቻለ። በተለይም አሁን ለምሳሌ ሀገራዊ ምክክር ኮሚሽኑ ላይ የተለያዩ በአማራ ክልል አሁን ሲሰበሰብ የክልል ጥያቄዎች ተነስተዋል ሲባል ነበር። ጎንደር ራሱን የቻለ ክልል እንዲሆን ምናምን የሚሉ ነገሮች ሲነሱ ነበር ና እዚያ ላይ የሚነሱ ትችቶችና ነቀፌታዎች አሉ። እነሱ ራሱን በቻለ አንድ ፕሮግራም ላይ ፕሮፌሰር ዮናታን ዮናታን ፍስሀ አንድ ጽሁፍ ከዚህ በፊትም ጠቅሸዋለሁ። ኦሪጂናል ሲኖፍ ኢትዮጵያ ፌዴራሊዝም ይባላል። የቱጋኔ ሳት ነው የሚለው ላይ ተመልካዮቻችን ኦንላይን ፍሪ ያገኙታል። ቢያነቡት ይህንን ሀሳብም ያገኙበታል። በደንብ ተንሸራሽሯል እዛ በጣም ጥሩ ከሆኔ እናንተም እራሱን በቻለ እንሄድበታለን። በትግራይ እንግዲህ የጀኔራል ታደሰ ወረደ አስተዳደር እንግዲህ አሁን በርካቶች የደብረፅዮን ቡድን መዶሻ ወይም መሳሪያ ሆኗል ብለው እየተቹት ይገኛሉ። አብዛኛውን ነገሮች ስናያቸው ጀነራል ታደሰ ወረደ አስተዳደር ለአንድ ቡድን ያደላ ነው፣ እንደውም የአንድ ቡድን አስተዳደር ሆኗል የሚል ነቀፌታ ነው እየተነሳበት ያለው። ይህን ተከትሎ እንግዲህ ከባድ ተቃውሞ በክልሉ በአስተዳደሩ ላይ እየተነሳ ይገኛል። አሚጎ እንግዲህ የዛሬው ትንታኔ ዚ ላይ እንቋጭ ነው። የተወደዳችሁ የአንድ አፍታ ቤተሰቦች፣ የዛሬው ትግራይ ክልልን ትኩረት ያደረገው ፕሮግራማችን ይመስል ነበር። መልካም ምሽት።